ለሰርግ፣ ለልደት፣ ስለ ተለያዩ ነገሮች ዲኮር መስራት ይፈልጋሉ? እንግዳውስ ወደ ብሩክ አለማየሁ እስቴዲዮ ጎራ ይበሉ። ሰላም ጤና ይስጥልኝ፣ ውድ እና የተከበራችሁ የተናናችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው፣ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ የጨረቃ ፋሚሊዎቹ ፏፍሽ ብለው እንደዚህ በአማረ ባበደው ሁኔታ መጥተዋል ማለት ነው። በስማሜ ሁሉ ዝግጅት ምን ይሆን? እንግዲህ ሀብ ምን እንዳዘጋጀ አላቅም። ዛሬ ምናልባት ምናልባት እንግዲህ ኒንጃ ቪዲዮ ሰርቼ ነበር፣ ከዚህ በፊት ለወንድምህ ሞራል ሰርፕራይዝ አዘጋጅለት ብየው ነበረ፣ ሀብን ማለት ነው። ምናልባት እንግዲህ ምን እንዳዘጋጀ አላቅም፣ ግን ፎቶ አነሳሳቸው የሚያምር በር ላይ ነው የተነሱት። እንግዲህ ከበሩ ውስጥ ጥሩ ነገር ጠብቃለሁ፣ ሀብ ማለት ነው። ለወንድምህ ሞራል እና ለሀይሚ ሞራል ያስፈልጋል፣ ሞራል ማለት ነው። እና ውድ ቤተሰቦች ዛሬ እንግዲህ ፏፍሽ ብለው እንደዚህ ሆነው መጥተውልናል ማለት ነው። ያው ትክክለኛው በዓል ነገ ነው። ጠዋት የሰራሁት ቪዲዮ ላይ በቃ ጾም ተፈቷ ያልኩት ያው ዛሬ አዳር ለሊት ነው የሚፈታው። ይሄ ማንም ሰው ያውቀዋል በሚለው ነው ጾም አለቀ ያልኩት። ያኔ ከዛሬ በኋላ ጾም የለም አይደል? እንደ ቤተሰብ እንዴ በምን ሳባስባችሁት ነው ውድ ቤተሰቦቼ ማለት ነው። እና ነውና ለዛ ነው ያልኩት፣ ዛሬ ብቻ ነው የሚጾመው። ከዛ ነገ እንግዲህ ሁለት ወር እግራችሁን ሰቅላችሁ ያገኛችሁትን ስጋ ብሉ፣ ወተት ጠጡ። ሁለት ወር ሙሉ ማለት ነውና የዛሬዋ ብቻና ጾም አለቀ ያልኩት ለዛ ነው ውድ ቤተሰቦቼ ሌላው ስለ ሃይሜና ስለ ብሩኬ ሀሳብ አስተያየት የሰጥች ትላንትና ሃይሜ እኔ ሃይሜ ብቻዋን እንደማትሄድ እርግጠኛ ስለሆንኩኝ ነው ለዛ ነው ምክንያቱም አሁን ፍጽም ስላየው ምናልባት ከፍጹም ጋር ሄዳለች ብዬ ላስብ እችላለሁ እንጂ ከዛ ውጪ ሃይሜ ብቻዋን በፍጹም አትሄድም እንግዲህ ብሩኬ ምናልባት የፈለገ ነገር ብትናደድ ሀይሚ አሁን ላይ ደግሞ እየወሰነች ያለችው እሱ የሚላትን ነገር እያደረገች ነው ያለችው። እውነት ለመናገር ማለት ነው ከቅርብ ጊዜ በኋላ በጣም ተቀይራለች። ሀይሚ ብሩኬ የሚላትን ነገር ለማድረግ የሆነ ትንሽ እያየውባት ነው። እኔ የእሱን ፍቃድ ለማሟላት የእሱን ሀሳብ ለማሟላት እሱ የከለከላት ቦታ ላይ ላለመገኘት በጣም እየጣረች ነው። ይሄ ማይካድ ነገር ነው፣ የምታዩት ነው ከበፊትና ከሆኖ ለውጥ አላት። ሌላው ከተናደደች ታደርገዋለች ላላችሁት ነገር የፈለገ ነገር ብትናደድ ማለት ነው በብሩኬ ምንም ነገር የምታደርገው ነገር የለም። የፈለገው ነገር ቢሆን ማለት ነው። ለምን ስላዩዋት። ብርኬ ዱባይ ሄዶ ከተመለሰ በኋላ ሀይሚ ለእያንዳንዷ ነገር ስትወስን በጣም ተጠንቅቃ ነው የምትወስነው። ምክንያቱም ምን እንደሆነ ምን እንደሚያስብ እንዲሁ ፊቱን አይታ ማንበብ ትችላለች። ከዛ ዱባይ ከሄደ ከተመለሰ በኋላ የዛን ጊዜ የወሰነው ውሳኔ ብዙ ነገር አስተምሯታል፣ ለሀይሚ ማለት ነው። ሶ ሴት ልጅ ደግሞ እንኳን አይደለም ሀይሚን ማለት ነው። ሴት ልጅ ስማርት ናት። አንዴ ከተቀጣች ሁለተኛ የምትቀጣበትን ነገር አታደርግም። እመኑኝ፣ አታደርግም። እንኳን ሀይሚ ማለት ነው ሌላም ሴት እንኳን። ሀይሚ ሀይሚማ ብዙ ነገር የምታውቅ ነች። የሰው ፊት አይታ የምትረዳ ሴት ናት። ሶ ብሩኬም በፊቱ ነው የምታየው። ሲቆጣትም የሆነ ነገር ሲያረጋት በፊቱ ነው የምታውቀው። እና ትናንትና ነው የሄዱት ብዬ ሀሳብ አስተያየት ሰጥቼ የታየሽ፣ ሲስ ያየሽውን ነገር ብቻ አውሪ እባክሽን ብላችሁኛል። እንደዛ ማለት ካስከፋችሁ ሶሪ ግን እኔ ሀይሚ ብቻዋን እንደማት ስላወቅኩኝ የፈለገ ነገር በብሩክ ብትናደድ ብቻዋን እንደዚህ ነገር አታረግም። ይሄ መኖኝ አታረግም። ምናልባት ግን አሁን ፍጹም ይዟት ሄዶ ሊሆን ይችላል፣ አብሮ ሄዶ ሊሆን ይችላል። ይሄ ያስኬደናል ማለት ነው። ወጣም ወረደ ሙታጀራ መሄዷ ያን ያክል የሚያናድድ ነገር የለውም እውነት ለመናገር ምክንያቱም አንደኛ እሱ መምጣቱም አይቀርም። ሲጀመር ቦታ ጀራ ላይ ለምን ሁለት ሳምንት ነው አንድ ሳምንት የቀረኝ እና ዴጋ ስኬድ ጓጉቻለሁ እያለን ነበር እና ይሄ እሷ ቀድማ ብትሄድም ባትሄድም ምንም ያናድነ ፓርት የለውም። ምክንያቱም ሲቀጥል አንድ ሀገር ናቸው። አንድ ሀገር መሆናቸው ጠቅሞ ለዚህ ነው። እና ውድ ቤተሰቦች በዚህ አጋጣሚ ያልተጣመራቸው ሰዎች ማለት ነው ለመጣመር ስታስቡ ልክ በቃ ሀገራቸው አንድ የሆነ ሀገራቸው አንድ የሆነ ማለት ነው ምክንያቱም የሱ ሀገር የሱ ቤተሰቦች ጋር ለመሄድ ትራንስፖርት ፈልጉ ምን ስትሉ፣ የዛሬ አመት መሄድ ካለባችሁ ቀጣይ አመት እያላችሁ እንደምታሳልፉ ተወቁ። ግን እንደዚህ አንድ ሀገር ከሆናችሁ ግዴታ ለቤተሰባችሁ ስትሉ፣ በዛውም የእሱንም የሷንም ቤተሰብ አግኝታችሁ ዘይራችሁ ትመለሳላችሁ። ሶ የሃይምና የብሩክ ያው መታደል ነው የሚባለው የምሬ ነው። እግዚአብሔርን ጎረቤትና ጎረቤት እኮ ናቸው። ምክንያቱም አሁን እግዚአብሔር ፍቃዱ ሆኖ ወደፊት ወደ ትዳር አለሙ ሲገቡ ሃይሚም እዛው ቤተሰቦቿ እዛው ናቸው፣ የብሩክም እዛው ናቸው። ያኔ ብሩክ ቢሄድ ሁለቱንም ቤተሰብ ጠይቆ ዘይሮ የፈለገውን ነገር አድርጎ ይመጣል። ሃይሚም ብትሄድ ሁለቱንም ቤተሰቦቿን ሁለቱንም እናቶቿን እኩል አስደስታ የምትመለስበት ጊዜ ነው የሚመጣው። ግን አንድ ሀገር አንድ ሀገር ምናምን ስትሆኑ የአንዱን ቤተሰብ ደግፋችሁ ያንዱን ቤተሰብ ሳታገኙ ስትቀሩ ምናምን በቃ የሆነ ብዙ ክፍተት ይኖራል። ግን ይሄ ነገራቸው በጣም ደስ የሚል ነገር ነው የሃይሚና የብሩኬ ማለት ነው በዚህ አጋጣሚ ይመቻቸው እያለሁ ማለት ነው። እና ውድ ቤተሰቦቼ ዛሬ ደስ ብሏቸው ስለመጡ በጣም ደስ ብሎኛል። ፍጼ አብሯቸው ሄዷል ማለት ነው። እንግዲህ ሀብ ዛሬ እናየዋለን፣ ያዘጋጀውን ዝግጅት ምን እንደሆነ በሚገባ ያስደምመናም ብዬ ተስፋ አድርጋለሁ። እንዲሁም ሀብ ረጅም ጊዜ ሆኑ መቶ ሺህ ለመግባት ማለት ነው። ቤተሰቦች ሬከርድ ስበሩ የእውነት የሀብ ቻናል ተኝቷል፣ ተኝቷል አይገልጸውም። ቀስቀስ እያል አይደለም፣ የምር ልክ እንደ ሀሰን ቻናል ማለት ነው ለጥ ብሎ ብሎ አሁን ላይ በቃ። ለነገሩ ሀይሚ ካልገባችበት እኮ ቻናል እኮ አይደምቅም አይደንቅም። እንደ እድሜ ለጋሽዬ ልጆች፣ በዚህ አጋጣሚ እየምሬ ነው ምላችሁ። እድሜ ለጋሽዬ ልጆች፣ እውነት እውነት ስነግራችሁ እድሜ ለጋሽዬ ልጆች፣ መጀመሪያ እድሜ ተንቢ ከዛ ሲቀጥል እድሜ ለአብርሃም አብርሃም ኤፍሬም ሀይሚ ሙቬ። በቃ ኦዲየንስ ደጋፊ እንዲኖር ያደረገችው ሩታ ናት። በቃ ደጋፊ እንዲኖር፣ ፎቶ መዘቅዘቅ እንዲኖር፣ መሳደብ እንዲኖር ያደረገችው ቁጥር አንድ ሩታ። ከሩታ በኋላ ሁሉም በቃ በየቤቱ ወጣ። ሁሌ የምናገረው ነገር ነው። ይሄን ነገር አልረሳውም። ይሄን ነገር ማለት ነው ምክንያቱም ከዛ በኋላ ብዙ ተጥን ቀይረናለች። እኔ እኛ እኛ ራሱ ትናንሽ ሲወራ ራሱ ሩታ እንድንሰራ አድርገናለች። የምሬን ነው እውነት በዛን ሰዓት በሷ በቃ በእንደዛ እሷን በማውራት ስለሷ በእንትን በማለት ዲ ዩቲዩብ እንደዚህ እንደ ይሰራል እንዲለካ በሚለው በቃ ደስ ያላቸው ልጆች ስናወራቸው ቲክቶክ ላይ እየገባን ምናምን ከአንደኞቹ ጋር ስንጣላ ከአንደኞቹ ጋር ፊስ ስንፈጥር እንዴ እንደዚህ ሚቱ መስራት ይቻላል ከዛ ከፈትን። እንዲ፣ ከዛ አብርሃምም በቃ ብዙ ነገር ሲሰራ እርዳታ ላይ ምናምን ሲሳተፍ እንዲ እኛ እስከሰራን ለምን እኛ እኛ አልፎልን ሌላ ሰው ለምን አንረዳ የሚለውን ነገር አሰብን። ዩቲዩብ ከፈትን። ይኸው እየሰራን እየሰራን ብዙ ነገር አየ። ስለዚህ እድሜ ለጋሽዬ ልጆች፣ እውነት ጋሽዬ ይደሰታል ብዬ ነው የማስበው። እውነት አሁን ደግሞ ሃይሚዬ ልክ ብሩክ ጋ ሄዳ የሙሽዬ ልጆችም ላፈቀራቸው ሰው ሟች ናቸው፣ አክባሪ ናቸው። በዚህ መልኩ በጣም ደስ በሚል ሁኔታ ሀይሚን በጥሩ አቀባበል ነው የተቀበሏት። ወንድም ማለት እንግዲህ ብዙ ጊዜ ሚስት አይወደድም ይባላል። እንደዛ ብዙ ጊዜ አይወደድም፣ በሀገራችን በባህላችን ማለት ነው። የወንድም ሚስትና ምራትና ምራት ነው የሚባለው እንደዛ አሁን አይዋደዱም። ግን አሁን ሃይሚን ሀብ ማለት ነው ስስት ብሎ ልክ እና አብረሽ እንደሚያዋት ነው የሚያያት ማለት ነው። ብዙ ጊዜ የሆነ ነገርም ስቶን የሆነ ብዙ ጊዜ ወንድምሽን ያለው ነው የሚለው እና የሆነ ማለት ደስ ነው የሚለው። በነገራችን ላይ እንዲመወደድ ማለት ነው። እና ሃይሚዬም ኃላፊነቷን ተወጥታ ብሩክ ስሙ በመልካም ነገር እንዲጠራ እሷ ተሰድባን ቢሆን ተገጣም ቢሆን ሰው ዝም ብሎ ይሰድበዋል እንጂ ብሩክን ማለት ነው። ብሩክ አሁን ምንም የሚሰደብ ነገር የለው ምንም አይሰደብም። ግን ሃይሚን በቃ ሰድበዋትም ገጠዋትም በቃ የሱን ስም አስጠርታለች። ምንም ቢሆን ምን ማለት ነው የባሏን ክብር አስከብራለች። ይሄ የማይካር ነገር ነው። ዋሽታም ሆነ ምንም ብላ ሆነ ቀለበቱ የውሸትም ሆነ የምንም ከዛ በፊትም ፍጹሙን አፈቀርኩም ብላ ምንም ብላ ብቻ የብሩክን ማንነት የብሩክን ጸባይ ያሳየችኝ እኔ ሀይሚ ናት። እኔ አልዋሽም በዚህ በቃ ፍጹምን አፈቀርኩ ያለችን ጊዜ ነው። እኔ የብሩክን ማንነት ጥንቅቅ አድርጌ ምንነት ያወቅኩት የዛን ሰዓት ነው። ምንም እኔ አልዋሽም እና በዛን ሰዓት ደግሞ የመጀመሪያም ሰዓት ስለነበረ በጣም ነው በቃ የካፋን የነበረ። ሁላችንም እውነት መስሎን ራሱ ሀይሚን ብዙ ነገር ብለናታል። ምን አስካደኝ እኔ ግን ሁሉም ነገር ተቀየረ። ከዛ በኋላ ግን የሚመጡት አይዲያዎች እያንዳንዱ ነገር በቃ ተረዳናት ። አሁን ሀይሚን የማይረዳት ሰው ከጥንት ከመሰረቱ የማያውቃ ሰው ነው እንጂ የሚያውቃ ሰው በምንም ታምር፣ ምንም ነገር ምንም ብታደረግ፣ ማንም ምንም አያምናትም ሀይሚ ማለት ነው። እንደዚህ ሆንኩ ብትል ማንም አምኖ አይቀበላትም ከልጅነቷ የሚያውቃ ሰው ማለት ነው። ሶ ይሄን ይመስላል። ብሩክ ደግሞ በጣም ይፈራል። ፍርሃት ነበረበት። ያንን ፍርሃቱን አስወግዳ ዛሬ ላይ እንደዚህ በካሜራ እንኳን በደንብ በደንብ ቆሞ ማለት ነው። ቤተሰብ ማማስ ግን ይፈራ ነበረ፣ እውነት ለመናገር ቡሩኬ ማለት ነው። ቪዲዮ ወደ መጀመሪያ እየገባችሁ ማየት ትላላችሁ። ግን ማለት ነው ሁላችሁም የእውነተኛ ሴት ከጎናችሁ ትሆንላችሁ ወንዶች ማለት ነው። ሴቶችም የእውነት የሚያፈቅራችሁ ሰው የሚያስብላችሁ ሰው ከጎናችሁ ይኖር የሚያስከብራችሁ፣ በቃ ስለ እናንተ ማንነት የሚጨነቅ እስከ ቤተሰቡ ማለት ነው እና ይሄው ሃይሜ አሁን የሄደችው ይሄ ደግሞ ቤተሰቦቿ ጋር ነው። ወንድሞቿ ያሉት ሌላ ሌላ ቦታ ነው። እንግዲህ እናትና አባቷ ዋዛ ሄዳለች ደርሳለች፣ እነሱም ሰላም ብላ ከዛ ተመልሳ፣ ትናንትናም ቡሩኬን አግኝተዋለች። ከዛ ግን ሙሽዬ ጋር ሄዳለሁ ስትል ነበር። ከዛ ዛሬ ደግሞ የወንድም ይሆን አግኝተው ፏፍሽ ብላ መታለች። ሰው እንደዚህ በሰላም መታደል ነው። እውነቴ ነው። በቤተሰብ መካከል የምታፈቅሩት ሰው የእሱ ቤተሰብ እንደ ማለት እንዴት ልበላችሁ፣ በቃ በፍቅር የሚቀበራችሁ ወንድ ወንድሞች፣ ወይም እናት ወይም አባት፣ ምንም በሉት ብቻ ደስ ይላል። በጣም ነው ሰላም የሚሰማው። እና እዚህ ጋር ዛሬ የሁለቱም ፈገግታ ያየሁት በስ ነው። እንዳያቸዋቸው ከዱባይ እንደሄዱ አልሄዱም። ቤተሰብ ጋር ማለት ነው። ሃይሚም ሄደች አይመስለኝም። አዎ አልሄደች። መች ሄደች? አልሄደችም። ሃይሚም ሃይሚም ብሩኬም አልሄዱም። ሁለቱም ከዱባይ እንደተመለሱ ዱባይ ሊሄዱ ስሉ ብቻ ነው የሄዱት። ሰ አሁን ደግሞ በሁለት እግር ወጥቶ ነበር፣ ብሩኬ በአራት እግር ወንድምየው ከች ብሎልሃል ዛሬ በምን አይነት ምስጋና እንደምትቀበለው ጉድ ጉድ ጉድ ማየት ናፍቆኛል ሰፕራይዝ ያስፈልገዋል ብዬ ነው የማስበው ለሃይሚም ለብሩኬም ማለት ነው አይመስላችሁም ቤተሰብ አይኖ ሰፕራይዝ ባያደርግም እኮ ችግር የለውም ግን ደግሞ ሞር በቃ ወንድሜ እንደዚህ ነምናም ብሎ እህቴ እንደዚህ ነሽ ሃይሚዬ ብሎ የሆነችን ስጦታ በዛውም እኮ ሰው ወራት ይወዳል። ስጦታ ሰጣቸው ውሀ ብለው መቼስ የማዳም ቅመሞች ትንሽ ነገር ነው የሚያስደስታቸው። ስክሪንሻት አድርገው ቻናሉን ያሽከራክሩለታል። ከዛ በኋላ እንደምንም መቶ ሺህ ይገባል። ለዛ ብዬ ነው እኔ ያልኩት እንጂ ወጪ አወጣ ላወጣ፣ በወጪ ነው ወይ ፍቅር የሚለካው እንዳትሉኝ ቤተሰብ። እኔ ለዛ ብዬ አይደለም። ለእሱም ክብር ነው ታላቅ ስለሆነ ለእሱም ክብር ነው። ለእነሱም ደስ ይላችኋል፣ ሞራል ይሆናችኋል። በቃ እንደዚህ ሞራል የሚሰጣቸው ሰው በተለይ ታላቅ ሞራ ሲሰጣችሁ ደስ ይላል። እውነትን የምንኖታናሽ ናሽ ባያደረገኝ ከቤት ውላለሁ ሁልጊዜ ማለት ነው። የምንኖታናሽ ቢያደረገኝ በቃ አመት ባል ሲመጣ ምናምን የምር እንዲሁ የምንኖታናሽ ቢሆን ላለሁ እና ታላቅ ስትሆኑ ኃላፊነት ይበዛባችኋል። ሰው ኃላፊነታችሁ መወጣት አለባችሁ። ሀብ ዛሬ ሀይሚና ብሩኬን ምን እንደምንሰጣቸው ሆዴ ጓግቷል። ሆዴ ጓግቷል። የወሬ ጥማታም እንዳትሉኝ ብቻ ማለት ነው። ውድ ቤተሰቦች ለማንኛውም በዓልን በዚህ መልኩ ሰላምና ፍቅር ሆነው ስለመጡ በጣም ደስ ብሎናል። ደስ የሚለው ነገር ፍጼም አለ። በአሁኑ ነገ ደግሞ በተሻለ መልኩ በባህላችን በልብሳችን እምንጠብቃችሁ ይሆናል ማለት ነው። ውድ ቤተሰቦቻችንም አብራችሁ ሆናችሁ እንደምትከታተሉ ባለሙሉ ተስፋ ነን። ሁላችንም በያለንበት ስደተኞች መልካም በአል ይሁንላችሁ አይክፋችሁ ሁሌ በአል ሲመጣ ብሩክ የሚልን ነገር አለ ሁሌ ጊዜ እህቶቼ አይዟችሁ ሁሌም አዲስ ነው አንድ ቀን መታችሁ እናንተ የምታከብሩበት ቀን ይደርሳል እና አይዟችሁ ጠንክሮ ይላል ብሩኬ ሁሌ የማስታውሰው ነገር ይሄን ነው ከብሩክ እና ውድ እህቶቼ በአል ሲመጣ ብዙ ነገር ይሰማናል ብዙ ከዛ ከዛ እንግዲህ ከዛ ውስጥ ከዛ ዲፕሬሽን ውስጥ ወጥታችሁ። በቃ በራሳችሁ ሁለት ሁለት ሰራተኛ ሆናችሁ የምሰሩ የራሳችሁን የሆነ ዳቦም አቦም ጋግራችሁ ቤት የምርጣት ላምጠምቃችሁ ምናምን ፏ ማለት ትችላላችሁ። ሻመት አይኖርም። ይቻለም እንደሆነች እና ሰሞኑን ራሱ ብሬክስ ራሱ ሲያለቅስ በጣም ነው ያዘንኩት። በብሬክስ ባለቀሰው በተፈጠረው ነገር ማለት ነው። እና ብቻ በጣም ያማል እና በያለንበት እግዚአብሔር ሰላም ያቆየን በሰላም ለሀገራችን ለመግባት ያብቃን። ስደተኞች አመት አመቱ ያድርሰን። ውድ ቤተሰቦቼ በስደት ያላችሁ ደስ ብሏችሁ እንድትኖሩ መልካም ምኞቴ ነው ከወዲሁ እመኝላችኋለሁ። አመሰግናለሁ ስለ ሁሉም ነገር። ማታ የምንጠብቅ ይሆናል። የብሩክ የሀይሚ የፍጹምን ደስታ ለማየት ማታ የምንጠብቀው ይሆናል። እና በእኔ በኩል ጨርሻለሁ፣ ያለኝን ሀሳብ ፈንድሻዎቹ እንደዚህ ፏፍሽ ብለው ስለመጡ በጣም ደስ ብሎናል። ከሁለታቸው ደግሞ ሁለቱ ጥርሳቸው ግጥም ብሏል። ለምንድን ነው ወጪ አውጪ ናቸው? ና ወጭም የሚያወጣ ሰው ነው የማይስቀው ቤት አል ቤተሰብ ሆነ ዛሬ ደስ ብሎኛል እንዲህ በመምጣታቸው ማለት ነው፣ አንድ ላይ በመምጣታቸው እና መልካም ምሽት ይሆንላችሁ። ባይ ባይ።